አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የእሙ የህያ ኢትዮፕ ተከታታዮች፣ እንደት ናችሁ? እኔ በጣም ሰላም ነኝ፣ አልሐምዱ ሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። ዛሬ ይዤላቸው የመጣሁት የመንዲ አሰራር ነው። ቀቀል ጠፍ ያለ ማለት ነው። የመንዲ አሰራር በየትኛውም አረብ አረቦች ጋር ተወዳጅ የሆነውን የምግብ አሰራር ማለት ነው። እንሻላ እንደዚሁም በደንብ የታጠበ ዶሮ ከነ ቆዳው ማለት ነው። በጨው በሎሚ በደንብ የታጠበ ዶሮ ማለት ነው፣ ከነ ቆዳው ይዤላችሁ መጥቻለሁ። ለሱ የሚያስፈልገው ደግሞ እንደዚሁም በረጃጅሞ የተቆረጠ ሽንኩርትና ነጭ ሽንኩርት ወረጋ ጋር ቆረንፍድ የሚባለው በሀገራችን በአረቦች ሚስማር ቀረፋ ቁንዶ በርበሬ ወይም ፍልፍል አስዋጥና ሄል ማለት ነው። ይዤላችሁ የመጣሁት እነዚህ ደረቅ ቅመሞች ማለት ነው። ፍልፍል ባርዱም እንደዚህ፣ ሽንኩርቱም፣ ነጭ ሽንኩርቱም የኔ እንዲጣፍጥ ነው ዶሯችን፣ እንጂ ያለሱም መስራት ይችላል ማለት ነው። አንዳንድ ቤት እንደውም ይሄ ሳይደረግ ሄልና ቀረፋ ብቻ አድርገው ይሰራሉ። እኔ ግን ይህን ሳደርገው የበለጥ ጣዕም ይኖረዋል ማለት ነው። ጣዕም ይኖረዋል እንሻላ ወዲያሰራሉና ያው ታጥቦ የተዘጋጀ ድስት ማለት ነው የሚያስፈልገኝ ከዛው ዶች ጊዜ ዝጋው ሀይና ፍልቻለን ማለት ነው። እና እዚጋው ሁሌም እንደምላችሁ መጀመሪያ ዘይት ነው የማደርገው ማለት ነው። ዘይት ጋር በኋላም ዘይት ስለሚያስፈልግ ብዙ ዘይት አላበዛበትም። ያው ዝጋ፣ ሁሉንም ጨመር ጨመር ነው የምናደርገው ማለት ነው። ከዛ እጨምራለሁ ብዙ ስለሆነ የሚሰራ በደንብ አደርጋለሁ። ከዛ የሞቀ ውሃ እጨምራለሁ ማለት ነው። ከዛ በኋላ ሽታው ልነግራችሁ አልችልም። ወላ በጣም ነው የሚጥመው ምክንያቱም ደረቅ ቅመማ ቅመሙና ሽንኩርቱ ነጭ ሽንኩርት እንደ ዝሁ ፍልፍል ባርዱ አለ አይደለ? በጣም ነው የሚጣፍጠው። ይህን ይመስላል። እና ውዶች እስከ መጨረሻው ተከታተሉኝ። ላይክ ሳብስክራይብ ኮሜንት እያደረጋችሁ አበረታቱኝ። ውዶች በጣም የሚወደድ ምግብ ነው። በነገራችን ላይ አሰራሩን በጣም ቀላል ነው። እስከ መጨረሻው ተከታተሉኝ። ከማንኛውም አረብ ቤት፣ ከማንኛውም ወላሂ የትም ቦታ የሚወደድ ምግብ ነው ይሄ ማለት ነው። ለሰራተኛም በጣም ቀለል ያለ አሰራር ነው። ምንም የማያደክም ማለት ነው። ከዚ እስከሚበስል ድረስ ዶሮችን እንደዚህ እናደርጋለን። ጨዋችንን እንቀምሳለን። መጨረሻ ላይ በቃ የውድ ውድ ሀገር የልጆች መጨረሻው ፓርት ደርሰናል። ይኸውና ከዛ ዶሯችንን እናወጣለን ማለት ነው። እንዲሁም ይህን እናወጣለን እንዳለ ሁሉንም ማለት ነው። ከዛ ዬ ይህን ይመስላል ማለት ነው። ይህን አጥልልን አውጥተናል። ይሄ አያስፈልገንም። ሀላስ ጣዕሙ እንዳለ እዚ ከሆኗል ማለት ነው። በቃ ጣዕሙ እዚ ከሆኗል እንዳለ ማለት ነው። ሁሉንም አውጥተን ጨርሰናል። ዛ አድርገን ማለት ነው። ከዛ ለአንዳንድ እቃ ተነግሮ ታጥቦች ተዘጋጀ ዛችን ስጋን እንጨምረዋለን ሻችን እናያለን፣ መንዴያችን ምን እንደሚመስል አሁን። መንዴ ለማይፈልጉት ደግሞ እዚህ ጋር እየሰራሁ ነው። ይሄንን አሰራር ለቅቄላችኋለሁ። መጀመሪያ አካባቢ ላይ የፓኪስታኒ ምግብ አሰራር እያችኋለሁ። በጣም ነው የሚወዱት አረቦቹ። እዚህ ጋር ደግሞ ዶሯችንን የምግብ ከለር እንቀፋለን ማለት ነው። የምግብ ከለር ትንሽ፣ ከዛ ከዶሮ መረቅ አድርጌ አለሁኝ ከለር ደግሞ ይኸውና የምግብ ከለር ይሄን ነው የምጠቀመው እንደነገርኳችሁኝ ሁለት አይነት ከለር ነው የምጠቀመው ቀዩንና ቢጫውን ማለት ነው ይኸውና ጨርሻለሁኝ እነዚህን እነዚህ አዲስ ገዝቼ ነው ማለት ነው ከዛ ፍሩን እንለኩሳለሁኝ ፍሩን ስትጨምራለሁ ማለት ነው መንዴ ስንሰራ ያው ብዙውን ጊዜ ሰዎቻችን እንኳን የዶሮ ቆዳውን ባይፈልጉት በኋላ ይልጡታል እንጂ የሚያምረውም እስከ ቆዳው ሲሆን ነው እንደገና ደግሞ ፍሩን ውስጥ በምናስገባው ሰዓት አይደርቅም ማለት ነው። በእርግጥ አንዳንድ አረቦች በሽታ ያመጣል ምናምን ምናምን ብዙ ችግር ያወራሉ፣ ላኪን እንደዚህ አድርገን ስንሰራው በኋላ ራሱ ካልፈለጉት ለጣው ቢጥሉት እራሱ ምንም ችግር የለውም ማለት ነው። ዶሮዋ ልስልስ እንዳለች ተወጣለች ማለት ነው። ይህን ፍሩን ውስጥ አስገባለሁ ታላ የሁለት ፍዶች ሩዛችን ይሄንን ይመስላል። ያው ሁለት አይነት ስለሆነ ዛሬ የሰራሁት ግማሹ መንዴ ግማሹ ሳሩና ስለሆነ መንዴ ለማይወዱት ነጭ ሩዝ አነሳለን ማለት ነው ይሄን እና በቃ ትመን ይህአውቶች አሁን መንዴያችን ይሄን ይመስላል ማለት ነው። ያው የሚያስፈልገኝ ግብአት ሳይችላለው ው እንደምታውቁት የምጠቀመው የምግብ ከለር ሁለት አይነት ነው። መንዴ ይሄ ቀዩ ነው ማለት ነው የምጠቀመው ከዛ ደግሞ ይጫው ዝጋ አለ ማለት ነው። እዚህ ጋር ዘይት አደርጋለሁ። የሚያኮና ዘይት አደርጋለሁ ነው የምግብ ዘይት ዶሮ ፍሮን ያስገባሁት ዶሮ ይሄውና ነው። ከዚ በኋላ ውዶች፣ ካሜራ ማን ነው ዛሬ? ያው ይሄውና ክሰል ማለት ነው። ይሄ ክሰል በነገራችን ላይ አይታ፣ ይሄውና ተበፈረ መንደይ ማለት ነው። እና ይሄ ክሰል በነገራችን ላይ ሌላ አለ። አሁን ሳዑዲ አረቢያ የምትሰሩ ልጆች አለላችሁ፣ ክሰል ሀገራችን፣ ይሄ ቡና ስንጠጣ የምናያይዘው ክሰል አለ አይደለ? እሱን የመሰለ ክሰል አቆምነው እንትን እና ይሄ ቡና የምናፈራበት ክሰል አለ አይደለ? እሱ ክሰል ነው ምርጡ ማለት ነው። ለመንዴ መበከሪያ ምርጡ ያ ነው። ምክንያቱም ከዚህ የበለጠ የሆነ በጣም የተለየ ጣዕም አለው። ግን ከሌላው ክሰል ደግሞ ይሄ ስለሚሻል እዚህ ፈልገው አላገኙልኝም ያንን ክሰሉ ኦሪጂናሉን ክሰል አላገኙልኝም። ፎርጅዱ ይሄ ውስጡ ባዶ አለ አይደለ ልክ ማሽ እንደምንሰራው ውስጡ የተቦረቦረ ያሁኑ። እኔ ከሌላ ነገር ከምን እንደተሰራ ክሰሉ አላውቅም። ያ ነው ኦሪጂናሉን አላገኙትም ኢማራት ላይ ማለት ነው። ያን ካገኙት የተሻለ ነው። አሁን እዚህ ከምሰራው የበለጠ ያ ይሻላል ክሰሉ ማለት ነው። ሳዑዲ አረቢያ ያላችሁ ታገኛላችሁ፣ አምጡልን በሏቸው። እኔ ሳዑዲ ሰራ በነበረ ሰዓት ያንን ነው የምጠቀመው ማለት ነው። ያንን ካላገኛችሁ ደግሞ ያን ካላገኛችሁ ግን ይህንን ነው። ይህን ማለት ነው። ይሄን ነው አሁን የተጠቀምኩት ክሰል ይሄ ነው። ያን ካላገኛችሁ ከሌላው ክሰል ይሄ ይሻላል። ያን ካላገኛችሁት ማለት ነው። በዚህ ትጠቀማላችሁ ይሻላል። እና ይኸው እዚህ ጋ ያዘጋጀሁት ነጭ ሩዝ ደግሞ ለዚህ ነጭ ሩዝ መባያ ማለት ነው። ሆሊዴ ለማይፈልጉት ይህንን ሳሎና ሰርቼላችኋለሁ ማለት ነው። መጀመሪያ ላይ ሳሎና ፓኪስታን ብዬ ማለት ነው ሰርቼላችኋለሁ። ይሄ በጣም ምርጥ አረቦች የሚወዱት ነው። ይህንን በነጭሩት ማለት ነው። ይኸውና ውዶቼ፣ ከዛ ለማዘጋጀት መልስ የዶሮ የከተበከረ በኋላ አውጣለሁ ፊት እንደተበ ይኸው ዘይት በኋላ ላይ ይጨምራለሁ። ዘይት አላበዛም ብዙ ላይ ያላልኳችሁ ትንሽ የተወሰነ እዝጋ ጋር ታደርጋላችሁ ነው። ይሄ የክሰሉ ጣዕም እንዲመጣ ነው እንጂ አረጎቻችሁ የማይወዱ ከሆነ ወይም ሰዎቻችሁ የማይወዱ ከሆነ አለማድረግ ትችላላችሁ። ብታደርጉ የበለጠ ጣዕም አለው። እንግዲህ ሞክሩት። ሰርታችሁ ትክክለኛ መንደይ ይሄ ነው ማለት ነው። የተበፈረው አለ ኢማራት ውስጥ አሁን የሚሰራ መንደይ ብለው ማለት ነው። ሳይበከር የሚመጣ መንደይ ያለ ሀቂቃ መንዴ ሳዑዲ አረቢያ ውስጥ ነው፣ እኔ በደንብ የማውቀው የምሰራውም እየተማርኩት ምዛ ነው። መንዴ ግን ይሄ የተበከረው መንዴ እንጃ በጣም ጣም አለው። እንግዲህ ጓደኛ የተመስክር ምን እንደሚመስል መንዴ ማለት ነው። እና ወደው እንደመጣሁ በጣም አሰልችተው ነበር። አሁን እነዚህ ራሱ ነጭ ሩዝ የሚፈልጉት ከመሰልችታቸው የተነሳ ነው። ወደ ወር ወደ ሁለት ወር አካባቢ በቃ ከዚህ ውጭ ሌላ እንበላው ብላው ሁላ ማለት ነው። አሁን በጣም ሰለች ያው አላ አላበላሽሁትም፣ አልሰባበርኩትም የተሰባበረ እንደ ይመስላችሁ ስገለባበለ ማለት ነው እና ያው አንዳንዶቹ ደግሞ ናፍቆና እንዳሉ ልጆች ነው ይሄን የሰራሁት ማለት ነው። ጓደኛ የሚለው ናፍቆኛል እያለች ነበር። ይኸው ሶስት አይነት ከለር ሆኖ ወጣል ማለት ነው። ነጭ፣ ቢጫ፣ ቀይ ሆኖ ማለት ነው። እንደዚህ ስታደርጉት ዋው ያምራል። ጣሙ ልነግራችሁ አልችልም፣ ሽታው ማለት ነው። ለምትወዱ በተለይ ለምትወዱ መንዴ ለምትወዱ

አይነት ባለ ስለሆነች ነው እንጂ ውይ መንዴ መንዴ እያለች ነበረ። ገና ሽታው ሸተተኝ እያለች ማለት ነው ስትመጣ ገና ትሟጠቻለሽ። ወጣሽ ማጭ ማለት ነው። ወላች የሚመስላሉ መንዴያችን ይመስላል። በቃ ትክክለኛ መንዴ ማለት ይሄ ነው። ከምር ህይወት መንዴ ማለት በቃ ይሄ ነው። ሶስት አይነት ካለ ይወጣል። በዛ ላይ ጣዕሙ ጠራሙ ነው፣ ልነግራችሁ አልችልም። እንዲሁም እንደነገርኳችሁ ሰዎቻችሁ ዘይት በጣም የማይወዱ ከሆነ ዘይት አታድርጉ። ዘይት የሚወዱ ከሆነ ይህንን የበኸራችሁበትን ዘይት ብታደርጉት በጣም ጣዕሙ የገነነ ይሆናል ማለት ነው። የተበኸረ ይሄ ከሰል ያለበት ማለት ነው። ይሄ ፋህም ያለበት እንደዚህ ትንሽ ስታደርጉበት በጣም ጣዕም አለው መስክር። ይህ ደግሞ ይሄ ብረት ድስት ደግሞ እንግዲህ ያው የሷ ፈንታ ነው እንደምታውቁት ያው እንግዲህ የመጨረሻው ፓርት የሷ ነው እንደነገርላችሁ ማለት ነው። ይሄ ለዚህ ግን ይሄን ይመስላል። ሰርታችሁ ቅመሱት። ላይክ፣ ሰብስክራይብ፣ ኮሜንት አድርጉኝ። ሰብስክራይብ ሰብስክራይብ አድርጉ እሞ ይሄን ማለት ነው እና በቃ ይሄን ይመስላል ሰርታችሁ ቅመሱት መንዴ ይሄን ይመስላል ማለት ነው። የኢማራት መንዴ ያለ የማይበከር ደግሞ እሱን አንድ ቀን ሰርችላችሁ መጣለሁ። ተወዳጁ ግን አንደኛው መንዴ ይሄ ነው ሀቂቃትን።